ወጣቷ ጸበል ይጃል የሚል መልእክት አስተላልፋ ስልኳን ዘግታ ጠፍታለች። በጣም የሚያሳዝነው ደግሞ ቤተሰቦቿም ጸበል ናት ብለው በስልክ መልእክት የሚጠየቁትን ገንዘብ ሁሉ መላካቸው ነበር። ነገር ግን የተፈጠረው ሲታወቅ እጅግ ልብ ይሰብራል። ቤተሰቦቿም ይህን መቋቋም አልቻሉም። እኛም የወጣቷን አሟሟት እና በማን እንዴት ተፈጠረ የሚለውን እንነግራቸዋለን። ሰላም ውድ የዳጉ አዲስ ቤተሰቦች፣ ዳጉ አዲስ ወቅታዊ፣ ማህበራዊ፣ አዲስና አዝናኝ አስተማሪ ፕሮግራሞችን ለእናንተ ለውድ ቤተሰቦቻችን ይዘን የምንቀርብበት የዩቱብ ገጻችን ነው። እናንተም ለቻናላችን አዲስ ከሆናችሁ ፔጁን ሰብስክራይብ በማድረግ እንዲሁም ቤተሰብ ከሆናችሁ ላይክ በማድረግ እንድትጀምሩ እያበረታታን በዛሬ ወደ ያዝንላችሁ መረጃ እናልፋለን። እጅግ ዘግናኝና አሳፋሪ የሆነ ሰው ከሰው ተፈጥሮ እንዴት የሚያስብል አሳፋሪ ተግባር ለተፈጸመባቸው ሁለት ሴቶች እንዴት እና በምን መልኩ ይህ ድርጊት ተፈጠረ የሚለው እና ምንስ ምላሽ ተሰጠ ስለሚለው ዝርዝር ጉዳይ ይዘንላችሁ ቀርበናል። አብራችሁን ቆዩ። በጎንደር ከተማ ማራኪ ክፍለ ከተማ አንዲት ለግላጋ ወጣት፣ የቤተሰብ አለኝታ፣ ሩቅ አሳቢ፣ ነገን በተስፋ ነዋሪ፣ የሁሉ ተወዳጅ ሃይማኖቷና ባህሏን አክባሪ አገር ሰላም ነው ብላ የተቀመጠች ልዕልት ወይዘሮ ከመኖሪያዋ ባልተጠበቀ ሁኔታ በድንገት ጠፋች ጭራሽ ዝም አለች ነገር ግን ፍልቅልቋ ቆንጆ ስትጠቀምበት በነበረው የእጅ ስልክ ለቅርብ ቤተሰቧና ለወዳጅ ዘመዶቿ ለጸበል የሆነ ቦታ ስለሄድኩ ነው በህይወት አለሁ የሚል የጽሑፍ መልእክት በተደጋጋሚ ይጻፍ ነበር ለጸበል ከሆነ የጠፋችው ችግር የለም በማለት ቤተሰብ፣ ወዳጅ ዘመዶች ለጊዜውም ቢሆን አለማሰብ ጀመሩ። እንዲያውም ተረጋጉ። ነገር ግን ከጥቂት ቀናት በኋላ በጸበል ቦታው ገንዘብ አስፈለገኝ የሚሉ ተደጋጋሚ የጽሑፍ መልእክቶች በዝምተኛዋ ወጣት ስልክ ለቤተሰቡ በተደጋጋሚ ይላክ ስለነበረ መልእክቱ በደረሰ ቁጥር ለበጎ ነገር ከሆነ በሚል ሀሳብ ቤተሰቦቿ የሚችሉትን ገንዘብ ይላክልኝ ተብሎ በተገለጸላቸው የባንክ አካውንት ብር ይልኩ ጀመር። ነገር ግን ቤተሰቦቿ ይላክ የተባሉትን ገንዘብ ልከው እጥረት ሲገጥም ጸበል ሄደች የተባለችው ወጣት ንብረት ከቤቷ የሚገኙ እቃዎችና በሰላም ጊዜ ገዝታ ያስቀመጠቻቸው ወርቅ ሳይቀር በቅናሽ ዋጋ እየሸጡ ብሩ ተላቀ። ይቺ ወጣት እናንዬ ሙላት ትባላለች። በድንገት ማንንም ሳትሰናበት በስልክ መልእክት ብቻ ጸበል እጃለው በማለት ለቤተሰቦቿ አስታውቃቸዋለች። እውነታው ግን እናንዬ ጸበል ቦታ አልሄደችም። እናንዬ ለቤተሰቦቿ ገንዘብ ላኩልኝም አላለችም። እናንዬ ስልኳን አልያዘችውም። እናንዬ አትናገርም፣ ድምጿም ለማንም አይሰማም። እናንዬ ከጠፋች ሶስት ወራቶች ተቆጥረዋል። የእናንዬ ቤተሰቦች ናፍቆትና ስጋት ተፈራረቀባቸው፣ ጭንቀታቸውም ጨምሯል። እናንዬ እየሆነ ያለውን ሁሉ አትሰማም፣ በዙሪያውም ምን እየተፈጠረ እንዳለ አታውቅም። ምክንያቱም ላትመለስ ለዘላለም በጨካኝ አረመኔ ግለሰቦች ተገድላ ደሟ ፈስሶ ስጋዋና ምስጢሯ እንደ ዋዛ ተቀብሮ ቆይቷል። ሆኖም የእናንዬ በድንገት መጥፋትና አለመመለስ ድምጿ መጥፋቱ ያሳሰባቸውና የተጠራጠሩት ቤተሰቦቿ ዘግይተውም ቢሆን ሁኔታውን ለሚመለከተው አካል አሳወቁ። በጉዳዩ ዙሪያ በተደረገው ጥብቅ ክትትል ምርመራም እናንዬን የገደለ ተጠርጣሪ ሰው መሳይ አውሬ በቁጥጥር ስር ውሎ የሰራውን ኃጢአት መሸከም አቅቶት እናንዬን ገድዬ ቀብሬያታለሁ በማለት ተናግሯል። እጅግ አሳዛኝና ልብ ሰባሪ የሆነ ጉዳይ ሲሆን የእናንዬ ገዳይ አውሬው ሰው መሳይ ጨካኝ ገድሎ ከቀበራት ጫካ ውስጥ ጥቅምት አንድ 2018 ለሚመለከተው የጸጥታ አካል ቦታውን መራ። ቦታውም ሲቆፈር እናንዬ ከአፈር ውስጥ በቅርብ ርቀት አካሉ ረግፎ ተገኝቷል። የተገኘው የእናንዬ አስክሬንም በጎንደር ከተማ ተቀብሮ ከነበረበት ጫካ ወጥቶ ጥቅምት 2 2018 ዓ ም በትውልድ ቦታዋ ሰሜን ጎንደር ዳባት ወረዳ ወቅን ቀበሌ ወይብላ ማርያም ቤተ ክርስቲያን ወገን ዘመድ በተገኘበት በክብር ሥርዓተ ተቀብሯ ተፈጽሟል በማለት ሰለሞን ግርማ አጋርቶናል። ስለሆነም የእናንዬ ፍትህ ተዳፍኖ እንዳይቀር መላው የኢትዮጵያ ሕዝብ በአጽንኦት ይጠይቃል። እናንተም ይህን ድርጊት የምትቃወሙ ከሆነ ለብዙዎች ሼር በማድረግ ፍትህ ለእናንዬ እንጠይቃለን በማለት እንድታጋሩ ስንል መልእክታችንን እያስተላለፍን በሌላ ደግሞ ወደ ያዝንላችሁ አሳዛኝ ዜና እንሻገር። ተወልዳ ካደገችበት ከተማ ለትምህርት በመጣችበት ደሴ በአሰቃቂ ሁኔታ ህይወቷ ያለፈው ወጣት ሊዛ ደሳለኝ ትባላለች። ትውልዷና እድገቷ ራያ ቆቦ ሲሆን ገና ወጣት ልጅ ናት። ሊዛ በትምህርት ጥሩ ተማሪ ነበረች። ያ ጥረቷም ከግብ ደርሶ ወደ ከፍተኛ ትምህርት በመዘዋወሯ ትምህርቷን ለመከታተል ወደ ደሴ ትሄዳለች። ደሴም እያለች ናፍቆቷንም ሆነ ከቤተሰብ ርቆ መኖርም በመቻል ትምህርቷን ስትከታተል ቆይታለች። ነገር ግን ይቺ ገና መኖርና ህይወትን ለማሸነፍ የምትጣጣር ልጅ በቀን ጎዶሎ እንደወጣች ሳትመለስ ቀርታለች። ወጣት ሊዛ በሚያሳዝን ሁኔታ ተደፍራ ተደብድባ ተገላ ተጥላ ተገኝታለች። ልማር ነገ የተሻለ ሕይወት ይኖረኛል ብላ ከቤተሰቦቿ ከእናቷ እቅፍ ወጥታ በሰው ሀገር እንዳልሆነች ሆና ቀርታለች። ለቤተሰቦቿም ያልጠበቁት ዱብ እዳ ሆኖባቸዋል። ጓደኞቿም እንዳሉት ከሆነ ከስድስት ቀን በፊት ማለትም ሐሙስ ዕለት ስልኳን ለማሰራት ወደ ፒያሳ ሄዳ እንደነበረና ለመጨረሻ ጊዜም በስልኳ ያወራችው ከሴት ጓደኛዋ ጋር እንደሆነ እና ስልኳንም አሰርታ ጨርሳ እየተመለሰች እንደሆነና ቧንቧ ውሃ የሚባል ሰፈር እንደደረሰች ነግራት እንደነበር የተናገረች ሲሆን በኋላም ስትቆይባት ትደውልላታለች። በዛን ሰዓትም ስልኳ አይሰራም፣ ልታገኛት አልቻለችም። በተደረገው ፍለጋ ከምሽቱ ሶስት ሰዓት እስከ አስር ሰዓት አካባቢ እጅግ የሚያሳዝንና ጭካኔ የተሞላበት መንገድ ሙታ ተገኝታለች። ነገሩን ደግሞ ከባድና አሳዛኝ የሚያደርገው ሊዛ ሞታ የተገኘችው በሚዘገንንና በሚያሳዝን ሁኔታ ተደፍራ እንዲሁም ተደብድባ ተጥላ ነበር የተገኘችው። ይህ ድርጊት የተፈጸመው የእውነት ሀገራችን ኢትዮጵያ ውስጥ ነው የሚያስብል የሚያሳፍርና እጅግ የሚዘገንን ተግባር ነው። እንደዚህና መሰል ወንጀሎች በየቀኑ የሚባል ደረጃ እየተፈጸሙ ይገኛሉ። አብዛኛውም ሰው ነገሩ ከመደጋገሙ የተነሳ ፍትህን ከመጠየቅና ሕግን ከማስከበር ይልቅ አሁንማ ተለመደ በማለት ከንፈር ከመምጠጥ ውጭ ምንም ሲያደርጉ አይታዩ ይህ አሳዛኝ ክስተትም በሀገራችን የሴቶች ደህንነት ምን ያህል አደጋ ላይ እንዳለ ያሳያል። እንዲህ አይነቱ ጭካኔ የተሞላበት ወንጀል ምላሽ ሳያገኝ መቅረት የለበትም። ወንጀሉን የፈጸሙት አካላት በሕግ ተይዘው ተገቢውን ቅጣት እንዲያገኙ አፋጣኝ ፍትህ እንጠይቃለን። እያንዳንዱ የጥቃት ሰለባ የሆነ ሰው ፍትህ ሊያገኝ ይገባል። እናንተም ውድ ቤተሰቦቻችን በዚህ ጥሪ ተሳታፊ በመሆን ፍትህ እንዲሰፍን የበኩላችንን እንወጣ። ሼር በማድረግ ይህንን መረጃ በሰፊው እንዲሰራጭ እና በኮሜንት ስር ፍትህ ለሊዛ ብለው በመጻፍ ለሊዛ ያለሁትን ድጋፍና ተጠያቂነት የመጠየቅ ፍላጎቶትን ያረጋግጡ። ሊዛ ፍትህ ልታገኝ ግድ ነው። የሴቶችን ህይወት የሚቀጥፍ ቅጣት ሳይቀጣ እንዳያልፍ ሁላችንም በጋራ እንቁ ውድ የዳጉ አዲስ ቤተሰቦች ለዛሬ የያዝንላችሁ መረጃ ይህን ይመስል ነበረ። እናንተም እስካሁን አብራችሁን ስለቆያችሁ እናመሰግናለን። ዳጉ አዲስ ታማኝ የመረጃ ምንጭ ዳጉ